ማወቅ ያለባቸው ነገር ወላሂ አልተቀመጠ። በሀገራችን ላይ ሀገራችን መሃል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም። የአቂዳ ኪላፍ አለ እርስ በእርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚሉት አድጋኸ የሚሆን ነገር ማስቀምጠው፣ እንደመፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸውም። የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ እንደዚህ እንደዚህ አንልም ምንም ነገር፣ ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ ሱብሐነሁ ወተዓላ ለመሸጥ ተዘጋጁ። እኛ እግሮቻችሁን ወጥተናል፣ ግን ጊዜው ይመጣል። ተዘጋጁ። እኔ ወጣቱ ብቻ ነው ጊዜ ይመጣል። ተስፋም አትኩረቱ እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላሁ ስብሃነ ወተዓላ ያወረደው ሕግጋቶች ይፈጸማል ሀገራችን ላይ። እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ራሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ እራስን አዘጋጅ፣ አጠንክርስ ከዛ በምትችለው ሁላ ተንቀሳቀስ፣ በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችን ግን አይቀርም በአላህ ፍቃድ። በድዋ አንረሳሳ። ይሄ የመዝጋት ጊዜ ይመጣል። والله ወላሂ፣ የምትሆንበት አብሽሩ አብሽር በሉ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ኢንሻአላህ። والله አብሽሩ። እኔ ይሄን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁም አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋ አይወራም። ስለዚህ አብሽሩ። አላህ ይዘንላችሁ ሰላም አለኩም። ለምሳሌ አሁን በቅርብ ሰዓት እየታወቁ ያሉ እንደዚህ ጻድቃን ምናምን አሉ። አሁን ለምሳሌ እንደ ቅዱስ ማርሚኒያስ ወይም ቅዱስ ሚናስ እንደ ቅድስት አርሴማ፣ ጸበለ ማርያም አሁን እነ ማርሚኒያስ ምናምን እንዲሁም ትንሽ ቆየት ብሏል። እንደ ሰማዕቷ ቅድስት አርሴማም ግን በቅርብ ሰዓት እኔም ማቃት ወደ ሶስት አመት አራት አመት ጸበለ ማርያምን እኔ ተወለድኩ በስፍራ ጸበል ፈለቀ እንደዚህ ተብለው አንድ ባህታዊ መጥተው ታቦት ከመሬት ተቆፍሮ እንደዚህ ወጣ ምናምን ተብሎ እንደዚህ አይነት ነገር ተፈጠረ። እናም ደግሞ በኋላ ውሸት ነው ምናምን ነገር ተባለ። እንደዚህ አይነት ጻድቃኖች ሲመጡ በምንድን ነው አይተን ማመን የምንችለው? ይችላል፣ ይሄንን ብታብራራልኝ ደስ ይለኛል። በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ የቅዱሳን ወይም ደግሞ ቅዱሳን መጽሐፍ ቅዱስ ላይ ብቻ ያሉት ናቸው ከዛ በኋላ ቅዱስ ጻድቅ አይነሳም ብሎ ማመን ስህተት ነው አንድ ምክንያቱም በማቴዎስ ወንጌል ምዕራፍ ስምንት ቁጥር 19 እስከ 20 ጌታ ኢየሱስ ሙሉ አቀይ እንደ ወንድሞችና እንደ ሰላም ልበላቸው ተሜ እንኳን ደህና መጣ፣ ጌዲ እንኳን ደህና መጣ፣ ዴፎ እንዴት ናችሁ? ይማማዬ እንኳን ቅድም አግኝቻታለሁ። ደህና ናችሁ ወይ? እንዴት ነሽ? እንዴት ነህ? ይቅርታ ሳሪቲ የምትባለው ልጅ ስላስገባት ሀሳቤ እሷ ጋር ነው። እንዴት ነሽ አልኩኝ። ይቅርታ፣ እንዴት ነህ ጌዲ? ሰላም ነን ተምዬ እየበላህ ነው? መቼስ፣ ልሳኔ ተዘጋ። አይደለም ልደትዬ፣ ድምፅ አለ ያለውበት ቦታ እቤት ልግባ። እቤት ስገባ እንትን ላለ ድምፅ አለ። በጣም ነው የማመሰግነው። ስለዚህ እስከ ዓለም ፍጻሜ ድረስ ሰማዕታት አሉ፣ ይነሳሉ፣ ይዘከራሉ፣ ይወደሳሉ። ቤተክርስቲያን እስካለሽ ድረስ እስከ ዓለም ፍጻሜ ነው የምላችሁ እስከ ዓለም ፍጻሜ ድረስ እንዴት እንደሆነ እሱን አስረዳቸዋለሁ። ለምንድን ነው እስከ ዓለም ፍጻሜ ድረስ? ጊዮርጊስ ብቻ ነው ሰማዕት ወይ? ቅድስት አርሴማ ብቻ ናት ሰማዕት? በእኔ ዘመን ሰማዕት የለም? ይኖራል። በእኛ ዘመን እግዚአብሔር ስራውን አይሰራም? ይሰራል። ምን ማለት ነው? ምን ብሎ የተናገረው ለቤተ ክርስቲያን ቃል ሲገባ በዚህ በማቴዎስ ወንጌል ምን አለ? ቁጥር ምዕራፍ 28 ቁጥር 19 እስከ 20 ወደ ዓለም ሁሉ ሂዱ ወንጌልን ለአህዛብ ስበኩ ከዛ በአብ በወልድ እያጠመቃችሁ ካለ በኋላ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። እስከምን? እስከ ዓለም ፍጻሜ። ጌታ እስከ ዓለም ፍጻሜ እነ ጳውሎስ እንኳን ሲያልፉ አለው ያለው ከማን ጋር ነው? ከነሱ በኋላ ከሚነሱ ምእመናን፣ ሰባኪያን፣ የደክሲያን አባቶች ከቤተ ክርስቲያን ጋር አለው ያለ ነው። ከምን በኋላ ከምን በኋላ ነው ያለው? ሐዋርያ እስካለፉ በኋላ ስለዚህ እስከ ዓለም ፍጻሜ ጌታ ካለ እስከ ዓለም ፍጻሜ ወንጌል ይሰበካል። ክርስቲያኖች መሳደዳቸው አይቀርም። ስለ ክርስቶስ መመስከርና መሰዋትም የሚቀጥል እውነት ነው ማለት ነው። ስለዚህ ሰማዕታት በየጊዜው ይፈራሉ። እንደውም እኛ ስለማንሰማ ሊሆን ይችላል እንጂ ምናልባት ዛሬ እኔ እቺን ንግግር በምናገርባት ሰዓት ላይ ስለ ክርስቶስ ብሎ አንገቱን እየተቀላ እየተገደለ ያለ ክርስቲያን ይኖራል። ጤዛ ልሰው ድንጋይ ተንተርሰው ጸባ ጋር እንትን ታግሰው በዋሻ ውስጥ የሚኖሩ እግዚአብሔር ያልገለጣቸው እጅግ በጣም በርካታ ቅዱስ አንጻር ቀን በዚህ ሰዓት ላይ አሉ። ታዲያ ቤተክርስቲያን፣ እንደውም ከዘከረቻቸውና ስማቸውን ይፋ ካደረገቻቸው ይልቅ ያላደረገቻቸው ብዙ ናቸው። የተመረጡ የተወሰኑትን ብቻ ለአስተምሮነት ክርስቲያኖች በሃይማኖታቸው እንዲበረቱ እንዲጸኑ ብላ የተወሰኑትን ታስቀምጣለች። አብዛኛው ስንክሳር ለሄዳችሁ አንብቡ። ስንክሳር የሚባለው ቤተክርስቲያን መጽሐፍ ያለው ሰው አለ ወይ? ደግሞ ቤተክርስቲያን ሄዳችሁ ሰምታችሁ ታውቃላችሁ። እነዚያን ሁሉ ጻድቅ ታቋቸዋለች። ለምሳሌ ከአንድ እስከ ሰላሳ አንድ ድረስ ተዘክራቸዋለች ቤተክርስቲያን እና እነዛን ስለዚህ ከዚህ ፊት እኔ ወይ ቤተክርስቲያን ስራ ልተተከለላቸው የኖታ ስራ ጻድቅ አይደሉም ልትሏቸው ነው ወይም ስግስ ላይ የተመዘገቡትን ያንን ሁሉ ጻድቅ ማለት ነው አንልም። ምናልባት እንደዚህ ቤተክርስቲያን ቀርፀን ታቦት አስገብተን ቤተክርስቲያን ሰርተን ታቦት ቀርዘን በስማቸው ተክለን ላናረፍ ይምጣለን እንጂ ስማቸው ሁል ጊዜም አለን። ስለዚህ መስፈርቱ የምታወጣው ማናት ቅዱስ ቤተክርስቲያን። ቅዱስ ቤተክርስቲያን ጻድቅ ያላለችው ቅዱስ ያላለችው ማንኛውንም ሰው አንቀበልም አንቀበልም። መጀመሪያ ቅዱስ ነው ጻድቅ ነው ብላ ህይወቱን መርመራ አጽንታ የምትናገረው ማናት ቤተክርስቲያን ናት። ሄሬድ ቤተክርስቲያን ያላለችውን ቤተክርስቲያን ያላስተማረችውን ቤተክርስቲያን ያልተናገረችውን እኛ ጻድቅ ነው ብለን በራስ ተነሳሽነት ልናደርግ አንች። ስለዚህ መስፈርቱ ምንድን ነው? ቤተክርስቲያን ህይወቱን ታጠናለች። እኛ እንዲያለ ነገር ብናይ የምንጠይቀው ቤት ለምሳሌ ቅድስት አርሴማን ሰማዕት ናት ያለችው ቤተ ክርስቲያን ናት። ስለዚህ እንቀበላለን። ጊዮርጊስን ሰማት ያለችው ማለት ቤተ ክርስቲያን ለምን ተጋድሎ ህይወታቸውን ስለምታውቅ የራሷ ልጆቿ ስለሆኑ ማለት ነው። ያህን ያልሻትንም እናት እኔ ሰምቼ አላቅም። ግን ቤተ ክርስቲያን በስንክሳር መጽሐፏ ላይ ወይም ደግሞ ቅዱስ ናቸው፣ ቅዱስ ናት፣ ይሄ ቅዱስ ነው ብላ አምናበት ከተናገረች ምስክርነት ከሰጠች ቤተክርስቲያን ካስተላለፈች እንቀበላለን። ለምን ዛሬ አጠገቤ ያለው ሰው ህይወቱን መርመራ ቤተክርስቲያን ይህ ሰው ቅዱስ ጻድቅ ሰው ነው ካልች ይቀበላል። የግድ ጻድቅ ሰማዕት ለመባል ወደ ኋላ መመለስና በነ ጊዮርጊስ ዘመን ብቻ መሆን አይጠበቅብን። ይህንን አሳሰብ የፈጠረ ብዙ ፕሮቴስታንቶች ናቸው። አሁን አርሴማን እስኪ መጽሐፍ ቅዱስ ላይ አለች ወይ? ቆይ ቆይ እስኪ ንገሩኝ። አትናቴዎስ አለን መጽሐፍ ቅዱስ ላይ አትናቴዎስ የሚል ስም አለ? ቄርሎስ የሚል ስም አለ መጽሐፍ ቅዱስ ላይ አግናጢዎስ የሚል ስም አለ መጽሐፍ ቅዱስ ላይ? ቅዱስ አግናጢዎስ በስም ባይጠቀስ በታሪኩ ሊነገር ይችል ይሆናል አሉ። በአንደኛው መቶ ክፍለ ዘመን በሁለተኛው መቶ ክፍለ ዘመን የነበሩ ደጋግ ቤተክርስቲያን አባቶች ቅዱስ ያነሳው ብርቅ ስሙ አለ ወይ? ስለዚህ እሱ ቅዱስ ማለት መጽሐፍ ቅዱስ አይደለም። ምንድን ነው? ቅዱስ ቄርሎስ አለ ወይ? ተው ታላቁ አባት አትናቴዎስ አለ ወይ? የለም ስሙ እና ቅዱስ አይደለም አትናቴዎስ ለቅድስና መስፈርቱ አንደኛ መጽሐፍ ቅዱስ ላይ መጽሐፍ ሳይሆን መጽሐፍ ቅዱስ ላይ ያለው ኑሮ መኖር ነው። ጣት ሴት መጽሐፍ ቅዱስ ላይ መጽሐፍ አይደለም የቅድስና መስፈርት ስማቸውን እ መልእክታት ያልጻፉ እኮ ሐዋርያቶች አሉ አ ሁሉም መጽሐፍ ቅዱስ ላይ መልእክታቸው የለም ያልጻፉ አሉ። እና ስላልጻፉ እነሱ የሚናገሩት የእግዚአብሔር ቃል ስልጣናዊ አይደለም ልንል ነው? አንልም። ኦኬ ስጣም ለምን ተነቅቅ ይገባል መስፈርቱ መጽሐፍ ቅዱስ ላይ መጽሐፍ አለመጽሐፍ ሳይሆን መስፈርቱ ክርስትና መጽሐፉ የተናገረውን ያንን ህይወት መኖርና አለመኖር እሱ ነው መመዘኛው። ቤተክርስቲያን የምትመዝነው በዛ ነው። ሐዋርያት የኖሩትን የቅዱስና ህይወት ቤተክርስቲያን ያስቀመጠችውን የቅዱስና ህይወት ኖረዋል ወይስ አልኖሩም ነው። በቃ ትልቁ ነገር እሱ ነው። እና ደግሞ አንድ ጻድቅ ጻድቅ ለመባል በትንሹ ከሞተ አንድ አስር ሃያ ዓመት በኋላ የሚጻፉ ታሪኩ፣ ህይወቱ በጣም ተጠንቶ ተጠንቶ ተጠንቶ ተጠንቶ ተጠንቶ አለምሳሌ ቅድስት አርሴማ እኛ በቅርብ ነው ያወቅናት፣ እሷ ግን በጣም ቀድማ የኖረች እናት ናት። በጣም ሚናስ ማር ሚናስ ለምሳሌ እኛ የሰማነው በቅርብ ነው፣ እሱ ግን ከኖረ ረጅም ጊዜው ነው። ተጋድሎን ከፈጸመ ቀስ እያለን የሚገልጣቸው እግዚአብሔር እነዚህን ሰዎች ዘመናቸው ቁልኛ የቀረብ አለም ከኛ የራቁ ናቸው። ታሪካቸው ግን በቅርብ ስለሰማነው እንደነገጠል አማር ሚናስ አገር ውስጥ አለም ከሀገር ውጭ የሚታወቅ በጣም ታላቅ አባት ነው። ለዛ ትልቁ ነገር መጽሐፍ ቅዱስ ላይ ስማቸውን መስፈሩ ሳይሆን መጽሐፍ ቅዱሳዊ ህይወት አላቸው ወይንስ የላቸው የሚለው አገኘሽኝ ሃይማኖት በዛ መስፈርት ነው የምንሄደው፣ እና ቤተክርስቲያን ናት የምትሰይማቸው ቅዱስ ነው አይደለም የሚለውን ቅድስና እንደምታውቁት ልጅነትን የሰጠችን ቅድስት ቤተክርስቲያን ናት። ልጅነትን የሰጠችን ቅድስት ቤተክርስቲያን ናት። በአርባ በሰማንያ እና ጸጋ እግዚአብሔርን ያገኘለው ልጅነትን ያገኘለው ከቤተክርስቲያን ነው። ልክ እንደዛ ሁሉ በህይወታችን መልካሚዎት ሲኖረን የምትመሰክርልን ማናት ማለት ነው ቤተክርስቲያን ትሆናለች። ቤተክርስቲያን የመሰከረችውን ምስክርነት የምንቀበል ይሆናል። ይሄ ግዴታ ነው። ማንም ሊያውቀው ሊረዳው የሚገባ ሀሳብ ነው ባጭሩ አገኘሽ ሌላ ጥያቄ አለሽ? እህታችን ሌላም ጊዜ እንደዚህ ጥያቄዎች ካሉ እየመጣች ጠይቂ። ምንም ችግር የለውም። በነፃነት እየመጣች ጠይቂ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታቸው ውስጥ አታስገቡም። ሴቶቹ ምን ተመርተዋል? መስላቸው ውስጥ አይደል? እኔን እኮ ሳይነግረኝ ነው ያገባው እና ይበቃል ግን ሳልስማማ፣ አንቺ ማን ነሽ ሚስት? እንጃ ምን ናት አስሉ። ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨነት አልሐምዱሊላህ። ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ፈማባሉ ከቢዘውጃ ተስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ንካሃቸው ሰሂህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደርንም። ወንዶች አላህ አንፍሩ አለውተ እግዚአብሔር ስድስት ጥያቄ አለው። ሁለት ጥያቄ ቁጥር ሁለት የፈጣሪን መገለጥ በብሉይ ኪዳን እና በአዲስ ኪዳን ያለው ልዩነት በጥቅስ አብራራ። ያው መገለጥ ሲባል እግዚአብሔር ራሱን ለፍጥረታ ተገለጠበት መገለጥ ነው እና ይህ መገለጥም በሁለት ይከፈላል፤ ጀኔራል ሪቨሌሽን እና ስፔሻል ሪቨሌሽን ይባላል። ጀነራል ሪቬሌሽን ላይ ነው ብዙ ጊዜ እግዚአብሔር ለብሉይ ኪዳን ሰዎች የተገለጠው፣ ለፍጥረታት ሁሉ ነው የተገለጠው። ለፍጥረታት ሁሉ የተገለጠውን ሐዋርያ ቅዱስ ጳውሎስ ሲያብራራ በሮሜ መልእክቱ ምዕራፍ አንድ ከቁጥር 19 ላይ እግዚአብሔር ስለገለጠላቸው፣ ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነው እና የማይታየው ባሕርይ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ይላል ይሄ ጀነራል ሪቬሌሽን ሲሆን ስፔሻል ደግሞ ሪቭሌሽኑ ደግሞ እግዚአብሔር በነቢያት፣ በመላእክት፣ በህልምም እና በመጨረሻ በልጁ በኩል የተገለጠለት መገለጥ ነው። ዕብራውያን መልእክት ምራፍ አንድ ከቁጥር አንድ ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉም ወራሽ ባደረገው አለማትን ደግሞ በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገር። ስለዚህ በብሉይ በህልም ይገለጥ ነበረ እና በአዲስ ክዳን በልጁ ነው የተገለጠው። ያ ወደ ድነት የሚያመራ ለኛ ቁልፍ የሆነው መገለጥ ነው እና የብሉ ክዳን መገለጥ ወደ ድነታችን ሊያደርሰን አልቻለም። በነቢያትም ተገልጦ ነበረ፣ ግን ያ መገለጥ ያው ወደ ድነት የሚያመራ አልነበረም እና የአዲስ ክዳን መገለጥ ደግሞ የመገለጥ ሁሉ በቃ ፍጻሜያችን ሆኗል። ስለዚህ እግዚአብሔር በልጁ የተገለጠብለት መገለጥ ስለሆነ እና ከሁሉም የሚሻል መገለጥ ነው። እሱ ይቅርታል። ልዩ መገለጥ የሚባለው ወይም ይህ ስፔሻል ሬቨሌሽን የምንለው ልዩ መገለጥ እሱ በብሉኪዳናማ አለ ወይስ የለም? አለ። በነቢያት ይገለጥ ነበር። እግዚአብሔር በብሉኪዳን በነ ሙሴ በነ አብርሃም ይገለጥ ነበር። አዎ ስለዚያ አሁን በብሉይ ኪዳንና በሐዲስ ኪዳን ያለው የእግዚአብሔር መገለጥ ልዩነቱ ምንድን ነው? ምንድነው ትልቁ ልዩነት በብሉይ ኪዳንና በሐዲስ ኪዳን ያለው መገለጥ? በብሉይ ኪዳን ያው የተገለጠው መገለጥ ወደ ድነት የሚያመራ አልነበረም። ያው እግዚአብሔር ይገለጥላቸው ነበረ፣ ግን እግዚአብሔርን እነዚህ የተገለጠላቸው ያዩት አይደለም። እግዚአብሔርን ያዩት ስላልነበሩ እግዚአብሔር በቃል የተናግራቸው ነበረ። በአዲስ ኪዳን መገለጥ ላይ ደግሞ በዮሐንስ ወንጌል ምዕራፍ 1 ከቁጥር አስራ ስምንት ላይ እንደምናገር ልጁ በልጁ ነው የተገለጠው። በልጁ የተገለጠው መገለጥ ደግሞ እግዚአብሔርን ያየስ አንድስ እንኳን የለም በአባቱ እቅፍ ያለው አንድያ ልጁ ተረከ እንደተባለው፣ ያ ልጁ አባቱን አይቷል። ከአባቱ ጋር ደግሞ አንድ ባህሪ አለው። ስለዚህ ከነዚሁ በጣም የላቀ ነው የሱ መገለጥ፣ ወደ ድነታችን የሚያመራ መገለጥ ነው። አሁን እንትን ነው በቃ፣ ትልቁ አሁን መጨረሻ ላይ እንዳልከው የላቀ ነው የማን የሀዲስ ኪዳኑ በክርስቶስ በኩል ያደረገው የእግዚአብሔር መገለጡ እግዚአብሔር እንግዲህ ራሱን ሲገልጥ ይሄ አጠቃላይ መገለጡ በብሉ ኪዳን ያለው አጠቃላይ መገለጡ ብቻ ሳይሆን አሁን በኋላ ላይ እንትን እንዳልከው ልዩ መገለጡም በብሉ ኪዳንም አለ በነቢያት በኩል እያደረገ በተለያየ ሚስ እግዚአብሔር ልዩ የሆነ መገለጥን ለአይሁዳውያን ለእስራኤላውያን ሰጥቷል በሀዲስ ኪዳን ይሁን ልዩ መገለጥ ቀጠለ ልዩነቱ ምንድነው? የብሉ ኪዳንና የሀዲስ ኪዳን የእግዚአብሔር መገለጥ እግዚአብሔር ራሱን የገለጠበት መንገድ ምንድነው ልዩነቱ በብሉ ኪዳንና በሀዲስ ኪዳን ከተባለ፣ በብሉ ኪዳን እግዚአብሔር በባሪያዎቹ ነቢያትን ልኮ ነበረ የሚናገራቸው ህዝቡ ባሪያዎቹ ነቢያትን ይልክና እግዚአብሔር ህዝቡን ይናገራቸዋል። በሀዲስ ኪዳን ላይ ስትመጡ ግን ልጁኔ ላከው ተመልከቱ። ባህሪያዎቹ ነቢያቱ በነርሱ በኩል ሲገለጥ ኖረ ኖረና በእኛ ዘመን ግን ልጁ ብቸኛ ልጁ የሱ ላከ። ልዩነት አሁን ቅድም ልክ አንድነት እንደተናገረው ልጁ ክርስቶስ ከአብ ጋር አንድ ነው። መቼም ቢሆን እግዚአብሔርን ያየው አንድ ስ እንኳ የለም በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ ማንም ከአብ ጋር አንድ የሆነ የለም። በባህሪ እርሱ ሊያዩ የሚችል የለም። ክርስቶስ ግን ከማየት አልፎ ሊተረከው የሚችል ነው። ምክንያቱም የገዛ ልጁ ነው። በአባቱ እቅፍ የሚኖር ነው የገዛ ልጁ ነው፣ እና በባህሪው አንድ ነው ከእርሱ ጋር ስለዛ ይተርከዋል። ስለዚ በእንደዚህ አይነት ልጁ ነው የተናገረ ነው እና የመገለጥ መጨረሻ ይባላል። የመጨረሻው መገለጥ ከዚህ ላይ መገለጥ የለም። የመጨረሻው መገለጥ በልጁ በኩል እግዚር ራሱን የገለጠው መገለጥ። ስለዚ አዲስ ኪዳሩ ልዩ ነው፣ ታላቅ ነው። እሺ ነው ቀጥ ናቱ ሽ ጣልት ያሰማል ምዕረት አቤት አለወተ እግዚአብሔር ነገረ ክርስቶስ ነገረ ቤተክርስቲያን ነገረ ክርስቶስ ሶስት ጥያቄ ቁጥር ሶስት የሁለት ሺህ አስራ ሰባት የጌታችን የስቅለት በዓል መቼ ይውላል? በአስር ያዚ አስር ምን ውስጥ ነያቄ መበምንነመባ የጌታችን ነገረ ክርስቶስ ውስጥ አንዳንድ እንደዚህ አይነት ጥያቄዎች ዋ ሰዎች የማይጠብቁት ጥያቄ ስለሆነ ቆንጆ ነው። ሚያዝያ አስር ነው ያልሽኝ። ነገረ ክርስቶስ ውስጥ የክርስቶስ የስቅለት በዓል መች ነው? ወደቀይአይን ኮሜንት ላይ መቼን የሚውለው እስኪ ይሄን ጥያቄ ግላ ሌሎች ታቁታላቸው መቼን የሚውለው የሁለት ሺህ አስራ ሰባት እስከዛ ኮሜንት ላይ ጻፉልን። ወደ ቀጣይ ልሂድ ረዴት ረዴት ነገ ረዲነት አለሁ ወተ ስላሴ እግዚአብሔር ምስጢረ ስላሴ አስር ጥያቄ እናቱ አስራ ሁለት እያሉ ነው ቼክ ላድርግ እኔ ቼክ ላድርግ ልንጋር ጥያቄው ምን ነበር አይ ትንሳኤ አደለም ያለ ምንድን ነው ያለው ስቅለት ነው ያለው ጥያቄው እንደዛ አለ ስቅለት ነው ያለ ጌታችን የኢየሱስ ክርስቶስ የስቅለት በአል ነው ያለው የትንሳኤ አደለም

እንደዚህ አይነት ግድ ነው፣ ቆንጆ ነው። ቅድምም እንደዚህ ምንድን ነው የሆነ ነገር ጠይቃችሁ እንደዚሁ እንትን እያልኩ ነበር። ሀገረ ስብከቱ የሀገረ ስብከቱ አይመደብም እ በአስተምሩ ደረጃ ባይመደብም ግን ደስ ይላል፣ አሪፍ ነው ነው። አስተምሯ ግን ቆንጆ አነካከል ልቀጥል። ረዴት ምስቴ ለስላሴ ነበር ያልሽኝ። ጥያቄ ቁጥር ስንት ነው ያልሽኝ? አምስት ጥያቄ ቁጥር አምስት እሺ የዮሐንስ ወንጌል ኦኬ ሶሪ ሶሪ ይቅርታ እሺ ይቅርታ ወልድ ከአብ ጋር ያለው ግንኙነት እንዴት ይገለጻል ድጋምልኛ እንዴ ወልድ ከአብ ጋር ያለው ግንኙነት እንዴት ይገለጻል ወልድ ከአብ ጋር ያለው ግንኙነት የአብ ቃለው ወልድ ሌላው ደግሞ ጳውሎስ እንደተናገረ እሱ የማይታየው አምላክ ምሳሌ ነው ተብሎ ተናግሯል ስለዚህ የአብ ምሳሌ ነው እኔን ያየ አብን ያየ ብሎ እንዲሁ ክርስቶስ አስተምሮናል ስለዚህ ከአብ አንጻር ሲታይ ወልድ ልጁ ቃሉ እንዲሁም ደግሞ የማይታየው የአብ መልክ ምሳሌ ወይንም ደግሞ ማሳያው ሆኖ ወደ ምድር የተላከ ነው ጨረሽ እግዚአብሔር ያክብርልን አኬት ትልበታለህ ጥያቄው ምንድን ነው አንዴ ጥያቄውን ልድገምላችሁ ወልድ ከአብ ጋር ያለው ግንኙነት ኦኬ ጥያቄያችን ምንድን ነው ወልድና አብ ያላቸውን ግንኙነት ነው። ምንድን ነው? እስኪ ረዱ። ወልድ ከአብ ጋር ያለው ግንኙነት አሁን የተናገረችው ጥሩ ነው፣ ግን ዋናው ለምሳሌ ዋና የምንጠቀሙን ቃል ጭራሽ ሜንሽንም አላረች እንዴ? ምንድነው ግንኙነት ከነጥቡ ውጭ ነው። ከነጥቡ ውጭ ነጥቡ ላይ እኔ ጥሩ ነው አይደለም ለው እሱ ጥሩ ነው ያለሽ ሌላ ነው ብዬ ነው። ስለነጠቡ ምን ይጭራሽ፣ ምንም አልነካካም፣ አያገባኝም። እኔ እዚህ ጋር ተጋባዥ እንግዳሆኝ ይመጣሉ፣ አያስችለኝም። በዛው እንከልሷለን፣ ትምህርቱን እየከለስ ነው እሄዳለን በሚለው ነው። ጌታ ለአብ ከአብ ጋር ያለው ግንኙነት ምንድን ነው? ለአብ ጌታ ልጁ ነው፣ ቃሉ ነው። ግንኙነታቸው ጋር አምላክ ነው፣ አምላክ ነው። ልጅ ግንኙነታቸው የአባትነትና የልጅ ግንኙነት አላቸው። ዘላለማዊ ልጁ ነው ቃሉ ሲባል እኮ ልጁ እንደመሆኑ አይደል ቃል የሚባለው ሰው። ከዚያ አንፃር ልጁ የሚለውንም ቢጨምር ጥሩ ነው። ኢየሱስ ዓለምን የፈጠረበት ቃሉ ቅርም ዓለም ከሱ ጋር የነበረ በአምላክነት ከሱ ጋር የሚኖር ቃል ነው። የአብ ቃል ነው። የአብ ልጅ ነው እ ልጅ አሁን ልጁ የሚለውን እየቶች ነው ምንድን ነው ጥርጣሪ አለች እንዲ ቆንጂት ልጁ ነው ልጁ ነው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንዳለው አይዞ አይዞ አይዞ እንዲህ ፊታችን ላይ ልፈነዳ ነው እንዲህ ምን እዩንክ ነው አባ እያየን ስለዛ ልጁ ነው ቃሉ ነው ትክክል ጥሩ ጥሩ እሺ ቀጥል እሺ ይቅርታ ለተፈጠረው የማሳልንትን እግዜር ያክብርልን አኪዋ ትንሽ ጎንፋን ይዞኝ ነው፣ መጀመሪያ መናገር ነበረብኝ። በኩራማን እናትዬ ይቅርታ፣ በማህል ገባሁ። ሄና እንዴ፣ አንሚዩት አድርጎ ያውራ እንዳይዘረግፈን። ሄና እንዴ ያውራ። እሺ፣ ምን ላውራ? አይ፣ ጥሩ ነው፣ ብቻ ሁላችሁን በእርቱ ደስ ይላል። ላኪ ማለ ምናምን ሰጠን ፌሳይዝ በጣም ደስ የሚል ነው ኖት ምናምን ብትይዙ አይ ቲንክ በቃ እዚሁ። በጣም ክለሳ በሉት የረጅም ጊዜ ክለሳ ነው እየተደረገ ያለው እና ደስ ይላል በጣም። የታስ ኮንቲንዩ ቶሎ ቶሎ ለመሄድ እንሞክራለን። እሺ በኩራ ማን ወርዷልና፣ ወደ ቀጣይ ራሄል ራሄል አለሻ ምስጢረ ስላሴ ነገረ ክርስቶስ ነገረ ቤተክርስቲያን። ምስጢረ ስላሴ፣ እሺ አስር ጥያቄ አለ ራሔል። ምስጢረ ስላሴ ጥያቄ ቁጥር ሁለት እሺ እሺ፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓተ ቅዳሴ ስላሴን ወይም የቅዱስ ስላሴን ትምህርት በደንብ የሚያብራራው ቅዳሴያችን የቱ ነው? ይህን በትምህርት ደረጃ አልሰጠናችሁም፣ ግን ፊር ነው ባይ ዘ ዌይ እዚህ በስርዓት ቅዳሴ